በኖኅ መርከብ የተሰየመው እጅግ አስገራሚ ትምህርት ቤት ሀመር አካዳሚ፣ ሀመርን ገንብተን ትውልድን እናሻግራለን እያሉ ነው። ታዲያ በዚህ ትምህርት ቤት ውስጥ ስነ ምግባር መሰረታዊ ነገር ነው። ልጆቻችን በስነ ምግባር የታነጹ በተግባር የሚማሩ ይህ ብቻ ሳይሆን ከዘመኑ ጋር እኩል የሚራመዱ ልጆችን ያበቁልናል። ላብራቶሪ፣ አይሲቲ ኦዶብተዋል በርካታ በተግባር የሚማሩባቸው ክፍሎች። ታዳጆቻችሁን እዚህ አምጥታችሁ አስመዝግቡ። እነዚህን ሁሉ ሀመር አካዳሚ ውስጥ ታገኛላችሁ። ለ2018 ሀመር አካዳሚ በብቁ ምህራኖቹ ከኬጂ ጀምሮ እስከ ስምንተኛ ክፍል ያሉትን ተማሪዎችን ለማስተማር ራሱን አዘጋጅቶ እየተጠባበቀ ይገኛል። አድራሻውን ልንገራችሁ። አንደኛው ሀያት ወደ ኖህ ሪል እስቴት መስቀለኛው መንገድ ጋር ነው። ሁለተኛው ደግሞ ውሃ ታንከር ወደ ቦሌ አራብሳ መሄጃ ነው። ለበለጠ መረጃ ግን እዚህ ኮሜንት ሴክሽኑ ላይ ስልክ ቁጥር አስቀምጥላቸዋለሁ። ደውሉ። ሀመር አካዳሚ ለልጆቻችን ምርጥ አማራጭ